ከዚህ ቀደም የመጀመሪያ መጽሐፌን ለጨቅላ ህጻናት እና አራስ እናቶች እንክብካቤ ላይ እያጠነጠነ ነበር። ሁለተኛው መጽሐፌ ደግሞ ህጻናት ስድስት ወር ከሞላቸው በኋላ ምን አይነት ምግብ መጀመር እንዳለባቸው ያዘጋጀው ታጠራ ያለ መጽሐፍ አለ። እርሱን በቪዲዮ መልክ ወደ እናንተ ለማቅረብ ወስኛለሁ። እንደሚከተለው አቀርበዋለሁኝ። አብራችሁ ይቆዩ። በመጽሐፉ የመጀመሪያ ክፍል ላይ ወላጆች በብዛት የሚቸገሩት የመጀመሪያው ምግብ የሚጀምሩበት ጊዜ ህጻናት ስድስተኛ ወር እና ሰባተኛ ወራት ላይ ስለሆነ ረዘም ያለ የምግብ ዝርዝር እዚህ ጋር አስቀምጬላችኋለሁ። ወደ ሀያ አምስት የሚሆኑ ምግቦችን አብረን እናያለን። ከዚያ በኋላ ከስምንት ወር እስከ ዘጠኝ ወር ለሆናቸው ህጻናት ምን መመገብ እንደምንችል ከዛ በኋላ ደግሞ ከአስር ወር እስከ አንድ ዓመት እስከሚሞላቸው እንቀጥል እንቀጥልና በመጨረሻ ከአንድ ዓመት እስከ አንድ ዓመት ከስድስት ወር እስከሚሆናቸው ከዛ መጨረሻ ላይ ከአንድ ዓመት ከስድስት ወራቸው ሁለት ዓመት እስከሚሞላቸው ድረስ ምን ምን አይነት ምግብ መስጠት እንችላለን የሚለውን እንወያያለን። በተለያዩ ክፍሎች ሪከርድ እያደረኩኝ ፖስትም ማድረግ ይሆናል።